ልጅቷ ኪር ምን መቼ ቢሆን አትላቀቅ ሞታች ማላጨው አላጨው። ሰላም ሰላም ጋይስ እንዴት ናችሁ? በአዲስ ቪዲዮ ተመልሰናል ጋይስ። እንግዲህ አዲስ መረጃ ይዤላችሁ መጥቻለሁ። በጣም በጣም በጣም በጣም የማጠብቁት አይነት መረጃ ይዤላችሁ መጥቻለሁ። እንግዲህ ሰሞኑን ከተፈጠሩት ውስጥ ስለ ዳኒና ስለ ዋንቲያ አብርሃም እና ይሆናል እስከ መጨረሻው ድረስ ይህንን ቪዲዮ ማየት እንዳትረሱ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ አድርጉ ጋይስ። በጣም ብዙ ነገር ትማሩበታላችሁ፣ በጣም ብዙ ነገር ታገኛላችሁ በዚህ ቻናል ብቻ ጋይስ። ስለዚህ አዲስ የሆናችሁት ሰብስክራይብ ማድረግ እንዳትረሱ ወደ ጉዳያችን እንግዲህ ሰሞኑ ከተፈጠሩት ነገሮች ውስጥ እንግዲህ ያው እንደምታውቁት ዋንቲያ ማለት ከዚህ በፊት በኢቢኤስ ወይም ደግሞ እሁድም በኢቢኤስ ቀርባ በጣም ችግር ውስጥ በነበረችበት ታይም ወይም ደግሞ ተደፍራ የወለደችውን ልጅ ማሳደግም ማየትም በማትችልበት አጋጣሚ ውስጥ ሆነ በኢቢኤስ ቀርባ በጣም ብዙ ተረድታ ወደ ሶሻል ሚዲያ የመጣች ልጅ ናት። እንግዲህ እንደምታውቋት ያው ሶሻል ሚዲያ ላይ ከመጣች በኋላ ቲክቶክ ላይ በተለይ በጣም ብዙ ነገሮችን ስትሰራ ነበረ። በጣም ብዙ ቪዲዮዎችን ትሰራለች። በዛውም ብዙ ካምፓኒዎች ማስታወቂያ ያሰሯት ነበረ። ሆኖም እንግዲህ የሆነ ታይም ላይ ጓደኛ ይዛ ወደ ፍቅር ውስጥ ገብታ ድጋሚ ተመሳሳይ የሆነ መለያየት ነገር ገጥሟታል። ከዛ በኋላ እንግዲህ ለሶሻል ሚዲያ ምንም አዲስ አልሆነችም። ምክንያቱም በተለያየ አጋጣሚ የእሷን ቪዲዮ፣ የእሷን ፎቶ፣ የእሷን ብዙ ነገሮችን ምናይ ነበረ። እስከ ዛሬ ድረስ ስለ እሷ ጉዳይ በጣም ስናወራም ስናይም ነበረ። እንግዲህ ዛሬ ደግሞ አዲስ መረጃ ይዤላችሁ መጥቻለሁ። በቅርቡ ዩቱብን የተቀላቀለችው እንግዲህ ዋንቲያ አዲስ መረጃ አግኝተናል ታማኝ ከሆነ መረጃ እያገኘ ነው ከዳኒ ጋር አብሮ ያላቸው ነገር ነው ያው እንግዲህ እንደምታውቁት ዳኒና ዋንቲያ አብሮ መስራት ከጀመሩ ሰንበት በት ብሏል የተለያዩ አዳዲስ ቪዲዮዎችን እየለቀቁ ነው ሆኖም ግን መሀላቸው የተፈጠረ አዲስ ነገር አለ ብሎ አንድ ሰው ሹክ ብሎናል እስከ መጨረሻው ድረስ ካያችሁት ብዙ ነገር ታገኙበታላችሁ ጋይስ። ከዚህ በፊትም እንግዲህ አንድ ሽልማት አዘጋጅተን ነበረ፣ እንደምታውቁት በዩቲዩብ ቻናላችን ብዙ ሰዎችም ተሳትፎበታል። ዛሬም አዲስ መረጃ ስለሱ እናወራለን። ወደ መጨረሻ አብራችሁን ቆዩ፣ እስከ መጨረሻው ድረስ ማየት እንዳትረሱ። እንግዲህ ጋይስ ዋንትያ በጣም ብዙ ችግሮችን በጣም ብዙ ነገር ተቋቁማ አልፋ ዛሬ ደርሳለች። ያው ዳኒ ጋ የተፈጠረው ነገር የነገሩን ሰዎች በጣም በጣም በጣም የሚያሳስብ ነገር ነው። እርጉዝ እንደሆነችና ይህንንም ነገር ለመሸሽ ከሀገር እንድ ወጣች ነው መረጃውን እየደረሰን። ምክንያቱ ደግሞ እንግዲህ ያው ሆዷ እየገፋ በመጣ ቁጥር ያው በጣም ብዙ ማህበረሰቡ በተለይ እሷን ሲረዳት የነበረውን ሰው እንደ ማስከፋት ነው በሚለው ከዳኒ ጋራ ተወያይቶ ወደ ውጭ ሀገር እንድትሄድና ወልዳ እንድትመለስ በደንብ መረጃ ደርሶናል፣ ማለት ነው ጋይስ እንግዲህ በጣም በጣም በጣም በጣም ያሳፍራል። በዚህ ደረጃ መስማታችን ያው እኛ እንደዚህ አይነት ነገር አላሰብንም ነበረ ጋይስ እውነቱን ለመናገር። ምክንያቱም ያው ዳኒን እንደምታውቁት ከጽጌ ሮያል ጋራ በጣም በጣም በጣም የቅርብ የሆነ ኢቨንም ከሆነ ጊዜ በፊት የምታስታውሱት ከሆነ እንደ ፍቅረኛም አብሮ ነበሩ። በጣም ብዙ ነገር አሳልፈዋል። በጣም ብዙ ብዙ ጊዜ አብሮ ሆኖ ብዙ ነገሮችን ሲያረጉ ነበረ። እንግዲህ በጣም በጣም ያሳፍራል። ያው የሰማነው ነገር ይሄ ነገር እውነት ከሆነ እጅግ እጅግ በጣም አሳፋሪ ነው። ምክንያቱም ዋንቲያ ማለት በጣም ብዙ ነገሮችን ያሳለፈች በጣም ብዙ ስቃዮችን ያስተናገደች ከዛ በኋላ ደግሞ አልፋ ራሷን ችላ ልጇን እያሳደገች አሁን ደግሞ ምንም ትዳር ውስጥ ሳትገባ ምንም አይነት ሪሌሽንሽፕ ውስጥ ሳይገቡ እንደዚህ አይነት ነገር ተፈጥሯል ከሆነ እጅግ በጣም በጣም ያስከፋል። ብዙ ሰዎችን ምክንያቱም በጣም ብዙ ሰው ሲረዳት ነበረ፣ ከውጭም ከሀገር ውስጥም በጣም ብዙ ሰው ሲደክምባት ነበረ። ና ያ ሁሉ ነገር መና እንደቀረ ነው የምንቆጥረው። ምክንያቱም እንግዲህ በጣም ብዙ ሰዎች የእሷን ስኬት የእሷን ትልቅ ቦታ መድረስን ይመኝ ነበረ። ሆኖም ግን ያው ልጅ የፈጣሪ ስጦታ ነው። በዛም በዚህም ሆኖ ግን ምንድን ነው አትሊስት ቤተሰብ ያላወቀ ወይም ደግሞ ትክክለኛ ያልሆነ ጋብቻ፣ በትክክለኛ መንገድ ያልመጣ ጋብቻ ያው ነገ ላይ የሚያመጣ መዘዝ በጣም ብዙ ነገር ስለሆነ ማለት ነው። የራሷን ሕይወት እንደማበላሸትም ጭምር ነው። ለዩቲውብ ተብሎ የሚሰራ አይነት ቪዲዮ እንዳይመስላችሁ ጋይስ። ያው ያገኘነው መረጃ ነገም ከነጎዲያም ወይም ወደፊት የምታዩት ይሆናል። ስለዚህ ይህንን መረጃ ያደረሰን ሰው በጣም ቅርብ ቅርብ ወይም ደግሞ የቅርብ ዘመድ የሚባል አይነት ሰው ነው ያደረሰን። እንግዲህ ያው ሰሞኑን ከተፈጠሩት ነገሮች ውስጥ ይሄ ነው አንደኛው። ሌላኛው ስለ ዳኒ ጉዳይ ነው። ዳኒና ፅጌ መሀል የተፈጠረው ነገር እጅግ በጣም አሳሳቢ ነበረ። ምክንያቱም ከዱባይ ድረስ ቀጥታ ወደ ኢትዮጵያ የመጣበት ምክንያት የምር የምር ተጣልቶ ነው ወይስ እንደዚሁ ለፕራንክ ነው ወይስ ለድራማ ነው ብሎ በጣም ብዙ ሰዎች ሲያወሩ ነበረ። ያው እንደምታውቁት እንግዲህ ዳኒና ጽጌ መሀል የሚፈጠረው ነገር ምንም አዲስ ነገር የሚሆን አይደለም። ምክንያቱም ከዚህ በፊት በቪዲዮቻቸው እንደምናውቀው ፕራንክ ሲደራረቁ፣ ድራማ ሲሰሩ እና በጣም በብዛት ደግሞ የእውነት የሚመስል አይነት ድራማዎችን ሲሰሩ በደንብ እናውቃቸዋለን። ያው መሀላቸው የሆነ ነገር አለ የለም የሚለውን ነገር ያው በደንብ ይታወቃል። ጽጌ ጋር ያለው ፊሊንግ በደንብ ያስታውቃል። በሚዲያው ላይ በተለይ ብዙ ጊዜ እንደምትወደው ምናምን ስትናገር ነበረ። በሱ በኩል ግን ምንም አይነት መልስ የለም። ያው ዳንኤል ምንም ምንም በቃ መልስ አይሰጠም። ብዙ ጊዜ ስለ ፍቅር ምናምን ሲያውራ ንሰማው። ያም ሆኖ ግን ምንድን ነው ዋንቲያ ማለት በጣም ብዙ ስቃዮችን ስላሳለፈች ከዚች ልጅ ጋራ አብሮ ይሆናል ብዬ አላስብም። ያው በፍቅር መንገድ ከሆነ በጣም ደስ ይላል ግን ለማይሆን ነገር ከሆነ ወይም ደግሞ ሊጠቀምባት ከሆነ በጣም በጣም በጣም ያሳዝናል። ብዙ ሰዎችን ሊያስከፋ ይችላል። ልጅቷ በጣም ልጅ ናት። እውነቱን ለመናገር እንደዛ ነው እኛ የምንረዳው። ምክንያቱም በጣም ብዙ ነገሮችን ማገናዘብ ማችልበት ታይም ላይ ነው ልጅ የሚወለደችው እንደዚህ አይነት ቻሌንጅ የሚያየችው። ስለዚህ እንደዚህ አይነት ነገር ተፈጥሯል ከሆነ እጅግ በጣም በጣም በጣም ያሳዝናል። እንግዲህ ያገኘነው መረጃ ይህንን ይመስል ነበረ። ጋይስ ቻናላችንም እያደገ ነው። እውነት ለመናገር በጣም በጣም በዚህ ቻናል ደስተኛ ሆኛለሁ። በእናንተ ምክንያት የቻናሌ ቤተሰቦች እጅግ እጅግ በጣም አመሰግናለሁ። ሰብስክራይብ ስለምታረጉ ላይክ ስለምታረጉ ኮመንት ስለምታረጉ እያንዳንዱ ቪዲዮ እያያችሁ እስካሁን ድረስ እየደገፋችሁ ኮመንት ስታረጉ የነበረ በተለይ እጅግ በጣም በጣም በጣም እናመሰግናለን። አዳዲስ መረጃዎችን በጣም ትኩስ የሚባሉ መረጃዎችን ስናገኝ ከወዲሁ የምናደርስላችሁ መሆናችንም ለመናገር እንፈልጋለን ጋይስ። ስለዚህ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ በባለፈው ቪዲዮ እንግዲህ አንድ ጥያቄ ጠይቀን ነበረ። ስለ ሩታና አብረሽ ጉዳይ አብረሽ የመጀመሪያ ቪዲዮ ከሩታ ጋር ነው ወይስ ከፍቅር ጋር ነው የሰራው የሚለውን ጥያቄ ጠይቀናቸው ነበረ። በዛውም መሰረት እንግዲህ በጣም ብዙ ኮመንት ብናገኝም ሩታ ነው ወይም ፍቅር ነው የሚለው በጣም ጥቂት ጥቂት ጥቂት ኮመንት ነው ያገኘ ነው፣ ለመወዳደር ራሱ እስከሚከብደን ደረጃ ድረስ በጣም ብዙ ነገር ስናስብ ነበረ። በስተመጨረሻ በዚህ ቪዲዮ ተመሳሳይ ያንን ጥያቄ እንጠይቃቸዋለን። ከዛ የባለፈውንም የአሁንንም መልስ የመለሱትን ሰዎችን በአንድ ላይ አርገን እጣ እናወጣለን ማለት ነው። ስለዚህ አብረሽ በጣም ብዙ ሲለፋ ነበረ፣ በጣም ብዙ ቪዲዮ ሰርቷል። ለመጀመሪያ ጊዜ ግን ከፍቅር ጋራ ነው ወይስ ከሩታ ጋራ ነው ይሰራ የሚለውን አጭር መልስ አጭር መልስ ወይ ሩታ ወይ ፍቅር ብላችሁ በዚህ ቪዲዮ ኮመንት ስር አስቀምጡልን። ይህንን ቪዲዮ እስከ መጨረሻ እያያችሁ ያላችሁት ሰዎች በሙሉ ይህንን ቪዲዮ ላይክ፣ ኮመንት፣ ሰብስክራይብ ማድረግ እንዳይረሳ፣ በተለይ መልሱን እንዳትረሱ ጋይዝ። ትልቅ ሽልማት ይዘመጣለን። እስከ መጨረሻው ድረስ አብራችሁን ስለሆናችሁ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።